ሮማውያንን ያንቀጠቀጠው ተዋጊ፣ እልፍ ሰራዊት ያራደው ፈረሰኛ፣ የነገሥታቱ ገዳይ፣ ራቁቱን ተዋጊው ሰይጣን። ይህ ሁሉ ጠላቱ ያወጣለት ስም ነው። መካ ከተከፈተች በኋላ ሀብት ንብረቱን ጥሎ ሰለመ። በሙርተዶችና በሻም ዘመቻዎች ላይ ታይቶም ማይታወቅ ጀብዱ ፈጸመ። ከወገቡ በላይ ራቁቱን ሆኖ መዋጋት ልምዱ ነበር። ብቻውን ሰራዊት ተዋግቶ ያሳደደ ጀግና ነው። የሮማን አዛዦች ተራ በተራ ፈጅቷል። የመንዙማው ንጉሥ መሐመድ አወል ስለ ጀግንነቱ በየመንዙማው ታሪኩን እየጠቀሰ አወድሶታል።

በኢስላማዊው የጀብዱ ዘመን የጀግኖች ዝርዝር ስንመለከት ቲራር ኢብኑ አዝወር የተባለው ከባለ ረቦች ተርታ የሚሰለፍ የጎሳው መሪ የነበረ ክንደብርቱ ጀግናን እናገኛለን። ከኃያላን ተዋጊዎች አንዱ ስለነበር በጠላቶች ልብ ውስጥ ፍርሃት ለመዝራት ስሙ ብቻ በቂ ነበር። በወታደሮች ነፍስ ውስጥ ሁልጊዜ የጋረ ስሜትና በራስ የመተማመን መንፈስ እንዲሰርጽ የማድረግ አቅሙ ከፍተኛ ነው። ብዙ ኢስላማዊ ዘመቻዎች ላይ ተካፍሏል። በተለይም ከሮማ ጋር በተደረጉ ጦርነቶች በፊት ለፊት ውጊያ የሮማውን አዛዥ ዋርዳንንና ሻለቃውን ጳውሎስን አሸንፎ በመግደል የነገሥታት ገዳይ የሚል ቅጽል ስም ወጥቶለታል። ደፋር ባላባት፣ ገጣሚና ጦርነቶችን የሚወድ

ደት መጣልኝ ሰው ልገጥመው። ታላቅ ሶሐቢ ዲራር ኢብኑል አዝወር አልአስዲ ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም መካን ከከፈቱ በኋላ የሰለመ ከዚያም በአጭር ጊዜ ውስጥ ብዙ ታሪክ ጽፎ ያለፈ ጀግና ነው ዲራር። እጅግ የበዛ ሀብት የነበረው የጎሳ መሪ ሲሆን ግመሎቹ ብቻ አንድ ሺህ ሆነው የቀረው ሀብቱ ለቁጥር ያዳገተ ነበር። ወደ እስልምና ሲገባም ሙሉ ሀብቱን ትቶ የአንድ ተራ ሰው ሕይወት ለመምራት ወስኖ ነበርና የአላህ ምልክተኛ ሰለላሁ ዐለይሂ ወሰለም ንግድህ ትርፋማ ሆኗል ዲራር ብለው አላህ ኪሳራ እንዳያደርስበት በማለት ምርቃታቸውንም ሰጥተውታል። ዲራር የሆነ እንደው ጂስሙ ደካማ ነው፣ አጥንቱ የላሽ የመነመነ ነው፣ በጦም በዒባዳ የተንገላታ ነው። ላኪን በጀግንነት ጀሰዱ ታንቷል፣ በስለትና መላ ተብሶ ይቆረጣል። ጥላት ያየ ጊዜ በሽታው ይመጣል፣ ቀሚሱን ይቀዳል፣ በኦኔ ይሰምጣል፣ ጨዋቱ ፍከራው ፋታመች ይሰጣል። እንደ ቆረቆንዲያ ዘሎ ሰው

አሞግሰውታል። ጦርነት ላይ እየፎከረና እያቅራራ የሚዋጋው ድራር ልብሱን በማውለቅና በሱሪ ብቻ ሆኖ በኩራት እየተራመደ ጠላቱን መዋጋት ልምዱ ነበር። ታዲያ ነቢዩም ሰለላሁ ዓለይሂ ወሰለም ይህን አይተው ይህ ጂ አረማመድ በሰላም ጊዜ አላህ አይወዳትም፣ ጦርነት ላይ ግን ታስፈልጋለች ብለው እንደፈለገ እየተኩራራ ደረቱን ነፍቶ ልብሱን አውልቆ እንዲዋጋ ፈቅደውለታል። ከዚያ በኋላም የደነደነ የጦር ልብስ ተደራርቦ በሚለበስበትና ጋሻ በሚጨበጥበት ዘመን ጦርነት ሲጀምር ልብሱን ማውለቅና ከወገብ በላይ ራቁቱን ሆኖ የጠላትን ሰራዊት መፈለስ የታወቀበት ጉዳይ ሆነ። በተለይ ግን በሻም ዘመቻዎች ላይ ከካሊድ ኢብኑል ወሊድ ጋር የሰራቸው ጀብዶች አብዝተው ይነገሩለታል።

ከዛ ይህም ብሎ ቢለው ፈረሱ አለቀሰ፣ ነቢን ሲያነሳበት ድንግቱ አፋረሰ፣ በሕክማ ሳወቀው ጀዋቦ መለሰ፣ ይናገር ጀመረ አፉ ተላወሰ። በነቢዩ ሰለላሁ አለይሂ ወሰለም ዘንድ ከፍተኛ እምነት የነበረው ዲራር በነቢዩ ወደ ብዙ ጎሳዎች ተልኳል። መንገድ ላይ ሳለ የነቢዩን ሞት ሰምቶ ቃል ኪዳኑን ለሰይዱና አቡበክር ለመስጠት ተመለሰ። እንጂ የአላህ መልእክተኛ በሕይወት እያሉ ነብይ ነኝ በሚል ተጣርቶ በርካታ አረቦችና አይሁዶች እንዲከተሉትና ከእስልምና በኋላ እንዲከፍሩ ያደረገውን ጡለይሃ ኢብን ኹወይሊድ አልአሰዲ የተባለ ውሸታም ነብይ እንዲወጋ በነቢዩ ሰለላሁ አለይሂ ወሰለም ታዞ ሰራዊቱን አንቀሳቅሶም ነበር። ነገራቸው ለሰየድ ኻሊድ ተማርከው ሄዱ አለ ፊት ጀመ በመጀመሪያ በሬሳ ሞልቶ ነው መሬቱ እንደቻለ፣ ዲራርም ሶስት መቶ ሹም እንደገደለ አተኛ ተኛ ሶስት መቶ አሽገር ሞቶ ኮበለለ ዲራርን በማምሲያጅ ድነዶ ያስመሰለ ያለስላስና ጅስሙ ጭርሶ ቆሰለ። ሁለት መቶ አሽከር ጋር ተማርኮ ቁጭ አለ። ከዛ ወይ ጥቃቴ መገን እኔ ያለ ሞላውም ተጭኖ ሄደ እኮ በለለ። ኻሊድ በለው አሉ ያ ዲራር ምናምር ሰማሁ የዛሬው ሮማዎች ዘጠና ሺህ ሙስሊሞች ደግሞ ሰላሳ ሺህ ሆነው በተዋጉበትና በ13ኛው ዓመተ ሂጅራ በተደረገው የአጅናዲን ጦርነት ላይ በኻሊድ ኢብኑል ወሊድ ተሽሞ ቀኝ አዝማች የነበረው ዲራር የሰራው ጀብዱ በብዙ ተነግሮለታል። በዕለቱ ሰሃቦች ሻሃዳነትን ምን ያህል በጉጉት ይፈልጉ እንደነበር የታየበት ነው እስከ መባል ደርሷል። በጦርነቱ ከፍተኛ ውጊያ ከተደረገ በኋላ ሮማዎቹ ዲራር ኢብኑል አዝወርን ሰላሳ ፈረሰኞች ሆነው ከበቡት። ያኔ አንበሳው ዲራር ጋሻውን ጥሎ ከላይ የለበሰውን ልብስ አውልቆ ራቁቱን ቆመላቸው። የኩራትና የንቀት እይታ ካያቸው በኋላም በጎራዴው ብቻ የሮማን ሰራዊት በግራና በቀኝ እየቀለጠፈ ያምሰው ገባ። ከነሱ ጋር እየተዋጋም በግጥም እንዲህ እያለ ይፎክር ነበር። ሞት እንደው አይቀርም ወዴት ይመለታል ስራው ያማረለት ፊርደውስ ይቀመጣል! ተመልከቱ እንግዲህ፣ ጠላቴን ሳፈጋው ሰንጥቄ እየጣልኩኝ ጉበቱን ሳኖጋው። ይህ ሁሉ ትጋቴ አይደለም የዋዛ ምንዳ ፈልጌ እንጂ ካላህ ጥሩ ጀዛ። ዲራር ሰላሳ ፈረሰኞችን ብቻውን ተዋግቶ በታተናቸው። አብዛኛዎቹን ሲገድላቸው የተቀሩት እግር ያውጭኝ ብለው ሸሹ። የሮማ ሰራዊትም ያን ቀን ራቁቱን ስለሚዋጋው ጀግና ሲያወራ ሲፈራና ሲጨነቅ ፈጣሪ ከዚያ ራቁቱን ከሚዋጋ ሰይጣን ይጠብቀን እያለ ሲጸልይ አደረ።

በሁለተኛው ቀን የሮማ ሰራዊት አዛዥ ወርዳን ለካሊድ እንወያይ የሚል ደብዳቤ ልኮ ካሊድ ሲሄዱ ወጥመድ አዘጋጅቶ ሊገድላቸው ሞከረ። ከወጥመዱ ካመለጡ በኋላም ዲራር ኢብኑል አዝወር ደረሰ። እናም ወርዳንና ሰራዊቱ ጋር ተፋጠጠ። ያኔ ጀነራል ወርዳን ዲራርን ራቁቱን ሲያየው ይሄማ ያ ራቁቱን የሚዋጋ ሰይጣን ነው ብሎ ወደ ካሊድ በመዞር እባክህ ከገደል ካንተ ግደለኝ ብሎ ተማጸነ። ኻሊድ ግን አይሆንም ገዳ የህሱ ነው ከቻልክ መክተው ብለው ሳቁበት። ከዚያም ራቁቱን በሱሪ ብቻ ያለው ዲራር ከት ብሎ ስቆ ዘሎ ተከመረበት። ወርዳንም ዲራርን ሊቋቋመው አልቻለም እና ዲራር የወርዳንን አንገት በጥሶ ጣለው። ጭንቅላቱን ይዞ ከኻሊድ ፊት ወርውሮ ሲያበቃ ደረቱን ነፍቶ እያቅራራ ጮክ ብሎ ፎከረ። ዲራር ባላለው ስሜን ሁሉም ያውቃል፣ ክንዴ ብርቱ ሆኖ ጀግንነት ያፈልቃል፣ ራቁቴን ያየኝ ጠላት ይጨነቃል። የረገጥኩት ሁሉ እንዳፈር ይደቃል፣ አንዴ ስሰነዝር ጠላቴ ይወድቃል። ራሱ ከትከሻው ወዲያው ይላቀቃል።

ዳመና ባገታው ዲራር ነው ዲራር ነው። እናንተ አፍራም ከርከሮ ምንድሊው ተህናው ተቀበለው አለወት ያ ኻሊዲና የጉር ጥፋቴን እስቲ ተውቁም በለው ውሃ ገባ እንጀቴ እኔ የሰው ጅን ነው አይቅረብ ፊቴ ምን ነው ምን በወጣኝ ጅን ጋር ትግለቴ በአንቱ እጅ ልሞት ታልቀረመ ሞቴ ፊት ኃይለኛ ነይ ሲል ተግቤ ኩራቴ አናይንዋና ጠፋሁት ስትነግረኝ ሚስቴ አሁን ትዝ አለችኝ ናየ ጉድምኞቴ ወዴና ሸረሰ ገና በማየቴ እኔን ሲለፈልፍ ያ ከርከሮ ቀቃ ያን ሁላ ጦር ሾልኮት ብቅ ብሎ በጎባይ እኔ እንደ ገዴላ ሰው ዲራር አለበት ላይ ራሱ በረረ ሄዴ ወደ ሰማይ፣ ያ ጀሰድ ወደቀ ተጋደመ ምድር ላይ ሩሑ አዛብ ወደች መኖሪያው አልታይ የዝ የዝ ጊዜ ሩሞች ገቡ ተጠመዴ በጣም አምሮ ጠና ነገሩ ከበዴ ድንጋው ዶቄቶን ጎራው ተናናዴ ናለንጨት አለሳት ቀበሌው ነደዴ። واصطدم الجمعان والتقى الفريقان واشتدت القتال وعزوم الزلزال زمجرة الأبطال واتسع الرجال قطعت الرؤوس وانتزع ይህ ጦርነት በሙስሊሞች ድል ከተጠናቀቀ በኋላ የሙስሊሞችን አደገኝነት የተረዳው የሮማ ንጉሥ ሄረቅል ከፍተኛ ቁጥር ያለው ሰራዊት ወደ የርሙክ ላከ። በየርሙክም ጦርነት ሮማኖች ሁለት መቶ ሺህ ነበሩ። ሠላሳ ሺህ የሚሆኑት ሙስሊሞች ጦርነቱ ሲጀመር በኃይል ማጥቃት ያዙ። በኋላ ግን በቁጥር ብዙ ጥፍ የሚበልጠው የሮማ ወታደር ሙስሊሞችን ከበባ ውስጥ አስገባቸው። ያኔ ወጥመድ ውስጥ በመሆናቸው የሙስሊሞች ሰራዊት ፍርሃት ገባቸው። ጀግናው ሰሐቢ የክሬማ ኢብኑ አቢ ጀህል ማን ነው? ከኔጋ ለሞት ቃል የሚጋባና እስከ ሞት ድረስ ጸንቶ የሚዋጋ ብሎ ጥሪ ያቀረበ። መጀመሪያ እኔ ብሎ ቃል የገባው ዲራር ነበር። የሚገርመው በቀኑ ከነ ዲራር ጋር ቃል የተጋቡት አራት መቶ ተዋጊዎች ነበሩ። ታዲያ የሮማን ሰራዊትን አስጨንቀው ቦታውን አስለቅቀው ከበባውን ለመስበር ቻሉ። የሙስሊሞች ጦርም ዳግም ወኔው ተመለሰ። እነዚህ አራት መቶ ጀግኖች ኢክሪማን ጨምሮ ግን ሁሉም በዚያ ጦርነት ሰማዕት ሆኖ ሲሞቱ የተረፈው ብቸኛው ሰው ዲራር ነበር።

የሮማን ሰራዊት ያስጨንቁሏል። በተለይ በሁለት ሺህ ወታደር መሃል ተከቦ ይጠበቅ የነበረውን ድሬጃን የተባለ የሮማን አዛዥ ጠባቂዎቹን በትኖ ከገደለው በኋላ የሮማ ሰራዊት ዲራርን አጥብቆ ፈራው። ይህ ሰይጣን ነው እያለ ያየው ሁሉ ይሸሸው ጀመር።

በዲራር የተገደለው ወርዳን ታላቅ ወንድም ጳውሎስ ለወንድሙ በቀል ፍለጋ ሰራዊት አስከትሎ መጥቶ ውጊያ ተደረገ። በጦርነቱ ላይ ዲራር ራቁቱን ሆኖ ጎራዴውን ትከሻው ላይ አድርጎ የሚገጥመኝ ይምጣ እያለ በኩራት ይንጎራደድ ነበር። ብዙ የሮማ ሰራዊትም ሊገጥመው እየመጣ የሞት ጽዋ ተጎነጨ። አስከትለውም አዛዦች ሳይቀር ገጥመውት ወደ ሙትነት ቀየራቸው። በመጨረሻ ጳውሎስ ጋር ፊት ለፊት ተገናኙ። ዲራር ግን ጊዜ አልሰጠውም፣ ጎራዴውን አንገቱ ላይ አሳረፈው። ያኔ ጳውሎስ እንደ ወንድሙ ካሊድን፣ እባክዎ እርሶ ይግደሉኝ፣ ይህ ሰይጣን እንዲገለኝ አይፍቀዱ ሲል ተማጸነ። ካሊድ ግን አይሆንም፣ ያንተም የመላው ሮማ ገዳይ ዲራር ነው፣ እንግዲህ ተቀበለው ብለው ሳቁበት። ዲራርም አንገቱን መጥሶ ጣለው። ከዚያም ጌታዬ፣ የኔ ሞት ቅርብ የሆነ እንደሆን

በአንድ ወቅት ዲራር ዲራር 500 ሙጃሂዶችን አስከትሎ የጠላትን ጦር ሊሰልል በሄደበት በድንገት ወጥመድ ውስጥ ወደቀ። ዲራርና ጓዶቹ ከደረሰባቸው ጠላት ጋር ከፍተኛው ያደረጉ። በኋላ ግን ዲራርን ለይተው ከፍተኛ ከበባ ውስጥ አድርገው ብቻውን ካስቀሩት በኋላ እስኪዳከም ነደፍ ብቻ እያደረጉ በመሸሽ ሲያሮጡት ከቆዩ በኋላ ዲራር ተዳከመ። እናም ጎራዴውን አስጥለው ከሁለት መቶ ጓዶቹ ጋር ማረኩት። እናም ገጣሚው ጀግና እጅና እግሩ ታስሮም ፉከራና ቀረርተውም አያቆምም ነበር። ለወገን ዘመዴ እንዲሁም ለህቴ ለኸውለት ንገሯት፣ ጀግናሽ ጠላት ይዞት እጅ እግሩ ታስሮ ተበሳጭቷል በለዋት። ዙሪያውን ሮም ከቦት በግራና በቀኝ አላፊ ሲሰድበው ብላችሁ ንገሯት። ንዴቱ ፈላበት መሬትም ጠበበው። ወይኔ ወንዱ ዲራር ፈረሴ በኖረ ሰይፌ ቢሆን በጄ የሩሞችን መቅኔ አወጣው ነበረ እልፉን አንጋድጄ እያለ ያቅራራል። እንደተደፈጡ የነቢን አሽከሮች ይዘዋቸው መጡን እየተፋከሩን እየተሯሯጡ እየተሳደቡን እየገለመጡ ዲራር እንክፉኛ ናስረውጭ ነውታል አንተ እስላም እያሉ ከባው ይሰድቡታል። መራታቸውን የምትፊሉበታል መቶ ስርፋ ደሞ ቆስሎ ቀርቆታል። የቱ መገናኛ ዘመኑ ርቆታል። ደሞም ይፈክራል ልክም ይዞታል። ሲል ሰማችሁ ተዛን እግሬን እጅ እግሬና ሳስረው ማርከው ወሰዱኝ ነጅ ስሜና ቆሰሉት ሰደቡ ይመቱኝ። ጥቃትማ አትወድት እንደሌለኝ፣ አፌ ድርቅ አለ ውሃውም ጠማኝ። እንዲህ ሲቸግረኝ መላው ሲጠፋኝ፣ የእናቴ የልጅቴ ምነው ባየሽኝ። በዚያው ሰዓት ግን የዲራር መያዝን የሰሙት ኻሊድ ራፊዕ እብኑ ዑመርና ሙሰየብ እብኑ ነጂባ የተባሉ ሰሃቦች የሚመሩት አንድ ብርጌድ ጦር ልከው ነበርና ሰራዊቱ ደርሶ ከባድ ጦርነት ተደርጎ ዲራርን አስለቅቀው ወደ ሰራዊቱ መለሱት። ያኔም ዲራር ምስጋና ይገባው ያለማቱ ጌታ፣ በሰዓት በወቅቱ ጠላት ሲያካብበኝ ሲነድፈኝ እንደ ንብ ሆኖ በየአይነቱ ሰራዊቱን ልኮ ከበባውን ሰብሮ ነፃ በማውጣቱ። አወይ የሮም ውሻ፣ በእጄ የገባህ ቀን ላልምረህ፣ ምያለው ጌታዬ አጋጥመኝ፣ የምሰራውን ጉድ ያን ያሳይሃለሁ ሲል ፎከረ። ሰራዊቱም በተክቢራ ሰፈሩን አናወጠው። ግን ጥቂት ጠብቂኝ። ሰ ውስጥ ሺ ራፊዕ ሙሰየብ ሁለት አበጋዞች አሁን ተጠሩና አንድ ሺ አስሓባን አስከተለው ጀግና ማረሄዱ አሏቸው። ቶሎ ፍጠኑና የዲራር ልኩን ታውቃላችሁና፣ ነግን አሁን እህቱ ከሁለት ወጣችና ና አብራችኋት ኑን አደራ ኢማና መንገዱን ስገዱን መሀል አርጓትን እዛም ስትገባ ግቡ አብራችኋት በጣም ጠንክራችሁ ተጠባበቋት ደሞ እንደ ወንድማ ሙታ እንዳናጣት።

በእነዚህና መሰል ጦርነቶች የሰራው ጀብዱ ግን ስሙን ከታላላቅ ጀግኖች ሷሃበቶች መካከል አንዱ እንዲሆን አስችሎታል። እህቱ ኸውለት ቢንት አዝወርም እንደሱ ጀግና የነበረች እመቤት በመሆኗ በተለያዩ ጦርነቶች አብራ ተሳትፋ ጀብዱ ፈጽማለች። ሮማን ያንቀጠቀጠው ድፍን ሰራዊት ብቻውን ያራደው፣ የነገስታቱ ገዳይ ዲራር ኢብኑል አዝወር በስተ መጨረሻም በአምዋስ ወረርሽኝ በርካታ ሷሃበቶች ሲያልቁ ሸሂድ ሆነው ከሞቱት ውስጥ አንዱ ነበር። እናም በዮርዳኖስ ወይንም ጆርዳን ሰሜን ምዕራባዊ ከተማ ዴራላ ሞቶ እዛው ተቀበረ። ካሊድ ብኑል ወሊድ ሞቱን ሲሰሙ አላህ ጀግና ባሪያውን ሸሂድ አርጎ እንጂ እንደ ተራ ሰው እንዲሞት አልፈቀደም ማለታቸው ይነገራል። ዲራር የተቀበረበት ቦታ ከሞተ በኋላ በስሙ ተሰይሞ ቀብሩ ላይ ዶሬ ተገንብቶ ከአጠገቡ መስጊድ ተሰርቶ በሰፊ ግቢ ውስጥ በዘንባባና የወይራ ዛፎች ያጌጠ ቅጥር እንዲሆን ተደርጎ እስከ ዛሬ ድረስ